አድዋ የዓለም የጥቁር ሕዝብ ወር ማጠንጠኛ ታሪክ በመሆኑ የዓለም የጥቁር ሕዝብ የትምህርትና ቅርስ ማዕከል ምክንያታዊ ማክበሪያ እንዲሆን እየሰራ እንደሚገኝ ማዕከሉ ገለጸ። የዓለም ጥቁር ሕዝብ ለኢትዮጵያውያን ባላቸው ቀና አመለካከት ሀሳቡም ይሳካል ተብሏል። አንዱ አለምናን ከማዕከሉ ጋር ቆይታ አድርጎ ተከታዩን አዘጋጅቷል። በዓለም የጥቁር ሕዝቦች ታሪክ ውስጥ ሁነኛ ስፍራ ያለው አድዋ በዚህ በአድዋ ሙዚየም የሚገባውን ሁነት አግኝቷል። በዚሁ በአድዋ ሙዚየም ደግሞ ዓለም አቀፍ የጥቁር ህዝቦች የባህልና የቅርስ ማዕከል ተመስርቶ ይገኛል። ይህ ማዕከል በዋናነት በዓለምና በኢትዮጵያ የጥቁር ህዝቦች ዘንድ የማስተሳሰር ምን ሚና አለው? የተቋሙ ዋና ጸሐፊ አቶ ጸጋዬ ጫማ ጋር ቆይታ አድርገናል። ይህንን ለመስራት ምንድን ነው የወሰነው? ኢትዮጵያ ውስጥ ይህንን ድርጅት አቋቁመን በኢትዮጵያ ውስጥ አቋቁመን ለጥቁር ህዝቦች ለአፍሪካ መንግስታት መስጠት አለብን፣ በሚለ ሀሳብ ተስማማንና፣ ዴሊጌሽን ሚሽን ለመጀመሪያ ጊዜ እዚህ መጣን። እንደመጣን ከኢትዮጵያ ውጭ ጉዳይ ሚኒስቴር ሙሉ ድጋፍ አገኘን። እዚሁ ተቋቁመን ስራ ጀምረናል። አንደኛ ከዛ ውስጥ ያደረግነው ምንድን ነው የዓለም አቀፍ አመራር ብቃት ያላቸውን ሰዎች ማምጣት የቻልንበት ሁኔታ ነው። እጅግ በጣም ታሪካዊ በሆነ ቦታ አላማችንን የጥቁር ህዝቦችን አላማ በሚመጥን ቦታ ቢሮ ሰጥቶን ከዚሁ እየሰራን ያለ ነው ማለት ነው። ከአውሮፓ እስከ አሜሪካ ከአፍሪካ እስከ ላቲን አሜሪካ የዓለም የጥቁር ህዝብ ወራት በእያንዳንዱ ሀገር በተለያየ ጊዜና በተለያየ ሁነት ይከበራል። ይሁንና አድዋ የነዚህ ሁሉ ወራት ዋና ማዕከል ሆኖ እንዲከበር አለም አቀፉ የጥቁር ህዝቦች የትምህርትና የቅርስ የባህል ማዕከል ወደ አንድ በማሰባሰብ ለመስራት ምን አስቧል? የጥቁር ህዝቦች ጉዳይ፣ የታሪክ ጉዳይ፣ የቅርስ ጉዳይ፣ የትምህርት ጉዳይ በየአገሩ ተበታትኖ እንደየአገሩ እንደ ቀኝ ገዢዎች አስተሳሰብን በተከተለ ተበታትኖ ነው ያለው። በአሜሪካን ውስጥ የካቲት ወር በእንግሊዝ ውስጥ ጥቅምት እንደሆን እንደዚሁም በካናዳ ህዳርን ይመስለኛል። በተለያየ አገር የተለያየ አከባበራለሁ ያ መሆን አይችል ባለቤት የሌለው ነገር ሆኗል። ለዚህ ባለቤት የሚችለውና የሚያሰባስብት አይደለም ቅኝ መግዛትም አትችልም እንደዚሁም በባርነት ማስቀጠልም አትችልም ተብሎ ትምህርት የተሰጠበት በዓለም ዙሪያ ጥራቱንም ወዳጁንም የሚያቀራርበው አድዋ ነው። ስለዚህ እዚሁ ተመርሶ የጥቁር ህዝቦችን ቀን የአድዋ ቀን ሆኖ ከዚሁ መነሳቱ የሞራልም የህጋዊነትም የታሪክም መሰረት ያለው ነገር ነው። ምንድነው ያደረግነው ኖ ኢትዮጵያ ኢንስቲቱሽናላይዝ ማድረግ አለባት፣ ህግ ፓርላማ ውስጥ አስገብታ ማጸደቅ አለባት። ከዛ በኋላ ለአፍሪካን ዩኒየን ማቅረብ አለባት። ከዛ በኋላ ነው ምን ችሎ በግርግር ተብሎ አይቀበልም የምል እየሰራንበት ነው ያለው። እሱ እየሰራንበት ነው ያለው በኢትዮጵያ ውስጥ በህግ መጽደቅ አለበት። ፓርላማው ማጽደቅ አለበት። መቶ በመቶ ይሳካል ይላል። ኢትዮጵያውያን በዚህ መልኩ ህዝቡና የጦር መሪዎች ኢትዮጵያን መሪዎች ተሰልፈው ተባብረውም አድዋን የመሰለ ታላቅ የሰው ልጆችን የሰውነት ልክ ያመጣ ታሪክና ጀብድ ሰሩ። ለመሆኑ በአሁኑ ሰዓት የኢትዮጵያን በጥቁር ህዝቦች ዘንድ ያላቸው ስፍራ ምን ይመስላል ጥቁሮች ኢትዮጵያውያንን እንደ አንድ ወንድም ብቻ አይደለም የሚያዩት የታሪኮቻቸው የታሪካቸው ከፍታ የተመዘገበበት ስለሆነ ኢትዮጵያውያን ለጥቁር ታሪክ ህዝብ የታሪኮቻቸው የጥቁር ህዝብ ታሪክ ማጠንጠኛ መሰረት ምሰሶ እንደሆነ ነው የሚያዩት ሚናቸው ስለዚህ የእኛ ሚና መሆን ያለበት ምንድን ነው? ይሄንን የተዘጋጀውን ተዘጋጅቶ ቁጭ ያለውን የመጠቀም ችሎታ ነው። ያንን እየተጠቀምንበት አይደለም። ለዛ ተዘጋጅተናል፣ አቅምም አለን፣ ዝግጁነትም አለን፣ እምነቱም አለን። በጣም ጥሩ ቆይታ አድርገናል። አቶ ጸጋዬ ጫማ፣ የዓለም የጥቁር ሕዝቦች የባህልና የትምህርት ማዕከል ዋና ጸሐፊ፣ ለነበረን ቆይታ በጣም አመሰግናለሁ። ይሄ በተለይ የወጣቶች የእናንተ ነው።